አስተውለን ከሆነ ቁርኣን ላይ እቺን ትንሿን የሲን ምልክት አንዴ ከሷድ ከላይ አንዴ ደግሞ ከሷድ ከታች ተቀምጣ እናገኛታለን። ልዩነቱ ምንድነው? በአጭሩና በቀላሉ እንመልከት። ከሷድ ከላይ ከተቀመጠች ፊደሉ የሚነበበው እንደ ሷድ ሳይሆን እንደ ሲን ነው ማለት ነው። ለምሳሌ ወላሁ ያቅቢዱ ወየብሱጡ ወኢለይሂ ቱርጃን ወየብሱጡ

ለስተ ዐለይህም ቢሙሰይጢር። ከዚህ በተጨማሪም በብዛት ቁርአን ላይ ስለምናገኛቸው ምልክቶች ሰፋ ያለ ማብራሪያ ለማግኘት ዩቲውብ ላይ ይህን ቪዲዮ ይመልከቱ።